ሰላም ሰላም ሰላም ውዴ፣ የተከበሯችሁ ቻናል የተከታታዮች ሰላማችሁ ዛልኝ። በያላችሁበት ላይክ፣ ሼር አድርጉ። እስቲ ችም መልእክቴን ደግሞ ለሀይሚዬ አደርሱልኝ። ለእኚህ ትንሽዬ ማለት ነው ወሳኝ መልእክት ነው። ሌላው ነገር ደግሞ ለአንዳንድ እንኩቶዎች ሁሉ ጊዜ የሆነ ኮሽታ በሰማችሁ ቁጥር ያዙ ይድቀቁኝ ለምትሉት ለእናንተ ነው። ሌላው ነገር ደግሞ ሀይሚ የሚያስተላልፈቻት መልእክት አለች፣ የሆነች ስቶሪዋ ላይ በጣም ተመችተኛለች፣ እንደኔ ማለት ነው። ያንንም ሼር አደርግላችኋለሁ ቤተሰብ፣ ለእናንተም አስተማሪ የሆነ ነገር ስለሆነ ማለት ነው። በቅድሚያ ወደ ሷ መልእክት ስገባ፣ ዋጋሽ የማይገባቸው ሰዎች አጠገበሽ ያሉት ሳይሆኑ ራቅ ያሉት ናቸው ብላለች። ልክ ናት፣ ልክ ናት። ዛሬ የሀይሚ ዋጋዋን የሀይሚ ደረጃዋን ያልተረዳን አብዛኞቻችን ጠንፊዎች እየተነሳን እንሳደባለን፣ እየተነሳን እሷን የሆነ ዝቅ ለማድረግ ብዙ ነገር እንጣጣራለን። ነገር ግን የሆነ ስንፈርድ እንኳን ሚዛናዊ አንሆንም፣ ሚዛናዊ አንሆንም ማለት ነው። እና የሰውን ዋጋ ወቁ። በመጀመሪያ ዝም ብለን ከመናገራችን በፊት እንዴት ብለን መረጋጋት አለብን። ጠብ በተፈጠረ ቁጥር ፈራጅ ቆራጭ አንሆን፣ ብንረጋጋ ጥሩ ነው። ለነገሮች ሁሉ መረጋጋት፣ ተረጋግተን ያደረግነው ነገር ውጤት ያምራል። በሌለው ነገር ደግሞ በትናንትና ፕራንክ ዙሪያ እኔ ለሀይሚዬ ማለት የምፈልገው ነገር ፕራንክ አይደለም። በእርግጥ ያው በውስጥ የነበረ ጠባቸውን ነው ብሩኬና ሀይሚ እዚጋ ይዘውት የመጡት ማለት ያው እዚጋ ሁሉን ሁሉንም ነገር ኦዲየንስ ስለሚያቅ የእኛን ላይፍ ምናምን ነገር እዚጋ ደግሞ እኛ ጠፍተናል። እኛ በጠፋን ቁጥር ደግሞ እናንተ እየተጨነቃችሁ ነው ስለዚህ የተፈጠረውን ነገር ግድ እዚጋ መናገር ስላለብን ነው ምናምን ነገር ብላ ያው የተፈጠረውን ነገር በውስጥ እዚጋ መታለኛም እንደ ቤተሰብ አጋርተውን ነበረ። ነገር ግን እኔ ለሀይሚዬ ማየት የምፈልገው ነገር ቢኖር ሀይሚዬ እንኳን እንደዚህ አይነት ጠብ ተፈጥሮ በአንቺና በቡሩኬ መሀል፣ ብሩኬ ፕራንክ ስታደርጊው ለማስታወስ ያክል ማለት ነው። ፕራንክ ስታረጊው አንቺ በጣም ይናደዳል። ይናደዳል ማለት ደግሞ ምንድን ነው? እንደ አንቺ ጠለቅ ብሎ እንደዚህ ንግግር አዋቂ አይደለም አይናፋር ነው። የሚዋረው ነገር ሁላ ይጠፋበታል ታቂያለሽ። ይኸው ምንም ብዙም እንደዚህ ማስረዳት አይችልም። ገባሽ? ያ ማለት ደግሞ አያቅም ማለት አይደለም። አይናፋርነቱ ስለሚይዘው እንደዛ አይነት ነገር ማለት ነው። እና በአጭሩ ምልልሽ ነው በአንቺና በሱ መሀል እንኳን እንደዚ ጠብ ቢፈጠር አይፈጠር እንጂ፣ ሀይሚዬ እልህኛ ትሆኚ። የሴት እልህኛ የትም አይደርስም። እልህኛ መሆን የለብሽም። እንደገና ደግሞ እኔ የበላይ ማለትም የለብሽም። ይሄንን ስልሽ ደግሞ ራስሽን ዝቅ አድርገሽ ተገኝ የሆነ ነገር እያልኩኝ አይደለም። ራስሽን አክብሪ፣ ውደጂው ግን አለለ፣ ዝቅ የሚባልበት ቦታ አለ፣ ዝቅ የምትይበት ቦታ አለ። እና እንደዛ ነገር መሸነፍ፣ ለፍቅር ደግሞ መሸነፍ ምንም ማለት አይደለም። ለምታምኚው ሰው፣ ለሚወድሽ ሰው አይደለም እንኳን ለቡሩኬ፣ ለሚረዳሽ፣ ለሚያስብልሽ፣ ለሚያዳምጥሽ ይቅርና ለአንድ አፍቃሪ ነኝ ብሎ ለመጣ በህይወትሽ ውስጥ ያንን ሰው ላለማስቀየም ስትይ እኔ የራሴ ህይወት አለኝ ብለሽ በአግባቡ እንኳን ምላሽ ልትሰጪ ትችያለሽ። አይደለ እንዴ መልሱ እንትኑ ነገሩ ሲበዛብሽ እንኳን አጠገብሽ ላለ ሰው። ስለዚህ አንዳንድ ቦታ ላይ መሸነፍ ያለብሽ ቦታ ላይ ልትሸነፊ ብትሸነፊ ጥሩ ነው። ምክንያቱም እልህኛ መሆን የትም አያደርስም። ቤተሰብን ብትሆኑ እንደዚህ መልካም ነገር ካላችሁ ምክር ስጡ። ከስድም ምንም የሚመጣ ነገር የለም። ሰውን አትሳደውም። ሰውን ስለተሳደባችሁ የምታመጡት ነገር የለም። በስድም ማለት ነው። ከቻላችሁ ሀይሚ እዚጋ ልክ አደልሽም፣ ብሩኬ ስተካለብን፣ ብሩኬም እዚጋ ልክ አደለም ብላችሁ እንደ አሳብ ሸር ማድረግ ሲገባ የተነስቶ መሳደብ እንደ እኔ አግባብ አይደለም። ምክንያቱም አሁን ሀይም የሰደባችኋት አልሰደባችኋት ምን የሚቀንስላት ነገር የለም። ነገር ግን የሆነ ቦታ ላይ ደግሞ አንተ አትሸነፍም ማለት ሳይሆን ያለብሽ ሀይሚዬ፣ አንቺ ተሸንፈሽ ማሳየት አለብሽ። እስቲ ተሸነፊና አሳይ እንደ ሴትነትሽ። ከዛ ያንን አሳይተሽ እየሰጣላችሁበት ጠቡ እንኳን የማይበርድ ከሆነ ያን ጊዜ እንኳን እልህኝነት ሽን ብታሳየ፣ እዚ ጋ አንቺ ልክ ነሽ ልክ ነሽ። ተጣልታችሁ ባለበት ሰዓት ያላግባባችሁ ነገር ያላግባባችሁ ነገር እስቲ ይህን እኔ እሱ ልንግባባ አልቻልንም። ምናልባት እስቲ እዚ ጋ እኔ ለሸነፍና ላሳየው ከዚም በኋላ የሚፈጠረውን ነገር ልየው ብለሽ በቃ ማሳየት አለብሽ አንዳንድ ጊዜ። ምክንያቱም ያው ወንድ ልጅ በተፈጥሮ መሸነፍ አይፈልግም። ለምን ወንድነት የሚባለው ነገር ስለሚገዛው መሆንም ያለበት ነው። እንደዚ ለፈስፍስ ያለ ወንድ ማለት ለሁሉም ነገር እንደዚ እጅ የሚሰጥ ወንድ ከሆነ አስበሽዋል ሀይሚዬ፣ ነገ እኮ አንቺን የኔ ናት ብሎ አንድ ወንድ እንኳን ቢመጣ ኦ ልሸነፍ ብሎ ለዛም ነገር ሊሸነፍ ይችላል አሳልፎሽም ሊሰጥ ይችላል። ስለዚህ አንቺ አንድ አንድ ቦታ ላይ መሸነፍ አለብሽ ሀይሚዬ። እልህኛ መሆን ጥሩ አይደለም፣ የትም አያደርስም። ይህንን የምንልሽ ደግሞ ያንቺ ከብሩኬ ጋ ምንም አይነት ጠብ እንዳይፈጠር አብራችሁ ስትወሩ ሳምራላችሁ መለየታችሁን ስለማንፈልግ አንድነታችሁን ስለምንፈልገው ነው እንጂ ለምን ትሸነፋለች? ለምን እሱ አይሸነፍም? ምናምን ምናምን ተብሎ ያልሆነ ነገር መቀበጣጠር ምናምን ጠፍቶ አይደለም። ነገር ግን እንደዚ አይነት የማይሆኑ ነገሮች አይደረግም። የሚሆነው ነገር እያለ ማለት ነው። እውነተኛው ነገር እያለ ልክ የሚሆነው ምንጋ ነው የሚለውን ነገር እያወቅን ያልሆነ ነገር ልክ ያልሆነ ነገር ለሰው መናገር የለብንም ውዶቼ። እና እንደዛ ነገር እኔ ሀይሜን ምንም እንኳን በወዳት ምንም ባከብራት የሆነ ነገር ላይ ግን እንትን ስትል ለህይወቷ ላይ የሚጎዳት ነገር ከሆነ እኔ እናገራለሁ። ማለት ይሄ ህይወት ነው። እዚጋ ገባችሁ ውዶቼ? ህይወት ነው እና እንደዚህ ነው። ይህንን ማለት ፈልጌ ነው። ላይክ ሼር አድርጉ። አሳብ አስተያየት ካላችሁ በኮመንት አስቀምጡ።